ቦስ ያላችሁን ሰምታችኋል። እንግዲህ ጥንዶቹ ሁለት ቆንጆ ጥንዶች ብሎ እንግዲህ ሰምታችኋል። ብሩኬና ሀይሜ ከምንም በላይ ውዶቼ፣ በቃ ሆዴን የበላኝ ልቤን የበላኝ ምንዶ ታውቃላችሁ ብሩኬ ለሀይሜ አጉርሷት፣ በጣም ነው የገረመኝ። የሀምሳ ጊዜ ዞር እያለ እያያት፣ ውሀ እየሰጣት፣ በቃ እኔ እንጃ እንዲት የኔ እንክብካቤው ለእሷ እንዴት እንዴት እንደሚሆንላት ብቻ እውነት ብሩኬ ይለያል። ለአሄም ያለው ፍቅር በጣም ነው ደስ የሚለው። እውነት ቤተሰብ በጣም በቃ እግዚአብሔር ኑንበይን የመጣው አይኑ አይኗን በቃ ምግቡን እያጎረሰ እሷን ነው የሚያየው። እና ፍቅራቸውን አሁንም እግዚአብሔር ያዝልቅላቸው ነው ምለው። ምቀኛውን ያዝላቸውን ምለው። እንግዲህ ቅድም ቦስ ቦስ ልበለው ቅድም ስሙን ተሳስሻል ብላችሁኛል። እሺ ቦስ ልበለው። ቦስ ያላችሁን ሰምታችኋል። እንግዲህ ጥንዶቹ ሁለት ቆንጆ ጥንዶች ብሎ እንግዲህ ሰምታችኋል። ብሩኬና ሀይሚ ግዴታ እዚህ ጋር አፈቅርሻለሁ አፈቅርሃለሁ መባባል የለባቸው ገብቷቸዋል። በንግግራቸው በሁኔታቸው በሁሉ ነገራቸው መረዳት እንችላለን። አንዳንድ ራሳችን የማይሰራ ሰዎች ብሩኬና ሀይሚን ሊረዷቸው አልቻሉ ማለት ነው። ዛሬ እንግዲህ ትረዳላችሁ። እኔ በጣም የገረመኝ ነገር ቤተሰብ ይሄ ይሄ ሰፕራይዝ ያደረጋቸው ይሄ ቡታ ጋዙ ማለት ነው። ሳስበው ቆይ ማን ነው የሚወስደው ብዬ በራሴ ራሴ ጋር እየተነጋገርኩ ነበር። ቆይ እሱ ሀይሜ ለብቻ ነው የሚኖረው፣ ብሩኬ ለብቻው ነው የሚኖረው፣ እና ማን ነው የሚወስደው ብዬ ለራሴ ለራሴ ስከራክር ነበር። እነሱም ተከራከሩ። በጣም ነው የገረመኝ። ማን ነው ሲከራክሩ እና ያው ጥያቄዎቻችሁን አውጥቼ ይጠይቃቸኋሉ ምናምን ብሎ ነበር። ያው አንዳንድ ጥያቄዎችን ጠይቁታል። ያው ምንም ብዙ ምንትን ነገር የለውም ቦስ። በጣም ደስ የሚል በጣም እኔእንጃ ይለያል። ሁሌም ከእናንተ ጋር የሚመጣ ደስታችን ነው ማለት ነው ቦስ። እና ሀይሚና ብሩኬ እውነቴ ነው ምላችሁ፣ ከሚገባው በላይ ቤተሰብ ሱስ ሆኖብኛል። በጣም በቃ ከቀን ከቀን በቀን በቃ የነሱ ሱስ ነው የሚመጣብኝ። እግዚአብሔር ነው ምላችሁ በጣም ደስ የሚሉ ስነ ስርአት ያላቸው፣ ክብራቸውን የጠበቁ እና ደግሞ ያው ሀብትሽ ዛሬ በራሱ መጥቷል። እንግዲህ እያደነቃቸው ነብጠር ሀብትሽም በጣም ደስ ብሎታል። የወንድሙ ትልቅ መሆን፣ የወንድሙ መኪና መግዛት በጣም አስደስቶታል። እንደዚህ ነው በቃ እንደዚህ ነው። ሽፍንፍንፍን አድርጎ ሰርፕራይዝ ማድረግ ትልቅ ነገር ነው ብሎ ወንድምየን ብዙ ብዙ ነገሮች እየተናገረ ነበረ። በጣም የሚገርማችሁ ነገር ሀብቴ ጋር ቁጭ ብዬ ቪዲዮን እያየው እያለ ቦስ ሲለቅ የሀብቴን ትቼ ወደ ቦስ ወደ ናይ ሚሄድኩኝ ማለት ነው። በጣም ገርም ጋር የሀብቴን ከዛ መንገድ መልሼ እጄ የሀብቴን ጨረስኩለት። ለምን ያው መጨረስ አለብን። አንድ ዩቲዩበር ያንድ ዩቲዩበር ሲያይ መጨረስ አለብን። አንድ ቪዲዮ ስናይ ጨርሱ። ቪዲዮ ስታዩ ጨርሳችሁ እዩ። እሺ ቤተሰብ መጨረስ አለብን ግማሹን ካያችሁ ምንም ጥቅም የለውም ስለዚህ ቪዲዮ ጨርሰን ማየት እንዳለብን ለማሳወቅ ነው በዛው ማለት ነው ከዛ ወደ ቦስ መጣሁኝና አይሚዬ እና ነብሩኬ ሳያቸው በቃ ልቤ ድው ድው ድው አለ ማለት ነው እና ምግብ ያው በልተዋል አዘጋጅቶን የጠበቀላቸው እኔማ ምግብ ሊያሰራችሁ ነው እንዴ ደግሞ ከሰል ምናምን ሲል ወረ ጉድፈላ አይሚዬን እዚህ ከሰል ውስጥ እንግዲህ አቃጢና ምግብ ስር ይሏት ነው ብዬ በቃ ብዙ ተናድጄ ነበር ግን ደግነቱ ምግቡ ተዘጋጅቶ ነው ያው የጠበቃቸው። ደስ ሲል ነበረ፣ አሪፍ ቆይታ ነበረ። ያው የብሩኬ እና ሀይሚና ብሩኬ ያሉበት ቦታ ሁሉ ቆይታ ያማረ የሚያስደስት ነው እውነት። በቃ እኔ እንጃ ቤተሰብ ግን ሀይሜ ግን ታድለሻል አላልኩኝ እግዚአብሔርን ሳያቸው። እውነት ሀይሜ በጣም እድለኛ ነች፣ ብሩኬን የመሰለ ወንዳ ወንድ ደስ የሚል ቆንጆ አግኝተሻል። ለአንቺ የሚያስብልሽ እንዴት እንደሚያያት እንዴት በፍቅር አይነት እንደሚያያት ምን አሉ መሰላችሁ? ወደፊት አብረን መኖር ስንጀምር፣ ወደፊት ማለት ነው ያው ተጋብቶ፣ ወደፊት አብረን መኖር ስንጀምር ሁለቱን እንጠቀምበታለን። ያው ወደፊት ከእግዚአብሔር ጋር አብረው እንደሚኖሩ ነው እንግዲህ፣ እኛ ነው የሚያሳውቁም ማለት ነው። አትጠራጠሩ እሺ አንዳንዶቻችሁ አትጠራጠሩ በቃ የሀይሚና የብሩኬ ፍቅር እናንተን አጠራጥራችሁ እሺ መጠራጠር የለባችሁም ማናችንም መጠራጠር የለብንም በቃ አንድ ቀን በራሳቸው ጊዜ ሁሉን ነገር እንደሚያሳኩ ነው እርግጠኛ ነኝ ቅርብ ቀን ደግሞ አዲስ ነገር አለ ብሏል እንግዲህ አዲስ ነገር ደግሞ ቀለበትም ሊሆን ይችላል አናቅም ደስ ደስ ባላቸው ቀን ለምን መሰላችሁ ደስ ባላቸው ቀን መጋባት የሚችላሉ ደስ ባላቸው ቀንም ቀለበት ማሰር የሚችላሉ። መብታቸውን በፈለጉበት ሰዓት ለምን መሰላችሁ የእኛ ሕዝብ አሁን ፍቅ እንደውም ሃይሚና ብሩኬ ፍቅረኛ ሞች ብሎ ራሱ መግለጽ የለባቸውም። በቃ ፍቅረኛ ሞሽ ነን ብሎ ቢገልጹ እንኳን እዚህ ጋራ እንግዲህ አልገለጹም እስካሁን፣ ግን ቢገልጹ እንኳን በአፋቸው እኔና ሃይሚ ፍቅረኛ ሞሽ ናን ብሎ ቢገልጹ መሽ ነው ቀለበት ሰርላት እንጂ መሽ ነው የምታገባት የእኛ በሻ፣ እንደዚህ በቃ መሽ ነው የምታገባት ቀለበት ውስጥ በቃ፣ ልጆቹን ስቃይ ውስጥ ስለሚገቡ ድፍን እንዳደረጉ እንደዚህ ያዙት። ሃይሚና ብሩኬ አትናገሩ። ደስ ያለው ፍቅረኛ ሞች ይበላችሁ። ደስ ያለ አይደለም? ይበላችሁ ምንም ነገር እንዳይሰማችሁ እናንተ ማለት ነው። እና እናንተ ምርጥ ጥንዶች፣ ቆንጆ ጥንዶች እንደሆናችሁ እናውቃለን። ስለዚህ ብዙ ሰው ስለሚያስጨንቃችሁ ቀለበት ራት ምላት ምናምን በቃ አብራችሁ ለምን ማንኖሩት? ቀለበት አሰላላት ምናምን ብዙ ወሬ ስለሚወራ እንደዚች ድፍን እንዳለ ቢኖር ይመረጣል። ነው ለምን እነዚህ ልጆች እረፍት አያገኙ? እረፍት አያገኙ ስለዚህ ውዶቼ እረፍት እንዲያገኙ እንደዚች እንደሆኑ ጥንዶቹ መኪናቸውን ገዝተዋል። አሁን ደግሞ ቤታቸውን እንገዛሉ ፈታ ብለው ቆንጆ ደረጃ ሲደርሱ ደግሞ እድሜያቸው ገና ነው። ገና ሀያ አንድና ሀያ አስራ ስምንት አስራ ዘጠኝ ናቸው። ሀያ ምናምን እንደዛ ናቸው። እንግዲህ ገና ስለሆኑ ብዙ መስራት ይጠበቅባቸዋል። ሀይሚነ ብሩኬ፣ ስለዚህ ያኔ ሁሉ ነገር ሲስተካከል ይጋባሉ ብዬ አስባለሁ ማለት ነው። በተረፈ ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቢግላ ቢግ ሪስፔክት